ከእቺ ሴት እናቷ አይታለች በጣም ስትጨነቀች ምን ነ ኬት መጣሽ? እኔ ከአማራ ክልል ደሴ ወሎ የመጣው ጊዜ አልነበርሽም? ተካፍለሻል? አዎ፣ ወሎ አንዳንዶቻችሁ። ቀጣይ ደግሞ እንግዲህ ያው ወሎ ብላችሁ አሜን አትሉም ግንሲ ግሮ እግዚአብሔር አንዳንዶቻችን እግሮቻችን ኢንተርናሽናል ይፈታና፣ አሜን። እኔ በጌታ ፊት አይቻለሁ፣ በእግዚአብሔር ፊት አንድ ጊዜ፣ ሁላችሁ ቸርች ወንበር የምታጸዳ ሴት ወንበር የምታጸዳ ሴት ማለት ነው። ያልጠበቅኩበት ሀገር ላይ ገብታ፣ ከዛ ሳያት፣ እሷን ስመለከታት፣ እኛ ቸርች በጥ በጊዜ እየመጣች ወንበር ታጸዳለች። ከዛ እኔ እሷ ናት እሷ አይደለችም እያልኩ መጨረሻ ላይ መጣ ጥምጥም አለች፣ የእግዚአብሔር ሰው የተናገርከው ነገር ሆኖ ቤተሰቤ ተጎብኝቷ አለች ብዙ ሰው እዛ ቦታ ላይ ደግሞ ይዛ መጣ ኦርቶዶክሶችን ነፃ ወጥቶ ጌታ ይባረክ አንዳንዶቻችሁ ዛሬ እዚህ ተገናኘን አይደል ቀጣይ ሳገኛችሁ በብዙ ከፍታ ይሆናል ትልልቅ ከፍታ ላይ ቆማችሁ እኔ እንኳን ለማመን እስከሚከብደኝ እንግዲህ ስሙኝ እኔ እንኳን ያው እስከ ዛሬ አላጋጠመኝም። ለማመን የሚከብድ ታምራት አላየውም። ሁሌ ስለማመን አንዳንድ ግን ከሰው አይምሮ በላይ ይሆናል። አሜን፣ አሜን፣ አሜን። ከእረኝነት ከበግ ጠባቂነት አንስቶ ንግስና ላይ የሚያወጣ ከታች አንስቶ ከተበዳሪነት አንስቶ ለአዛብ አበዳሪ የሚያደርግ የምሪቱን ከፍታ የሚሰጥ የእግዚአብሔር ኃይልና ቅባት በአንድ ሰው ላይ ይምጣ። ውሰዱ እጃችሁን ከፍ አድርጋችሁ ሆነ በእናንተ ላይ ሆነ በኢየሱስ በአገልግሎት ወደ ከፍታ የሚያወጣ በፖዚሽን ወደ ከፍታ የሚያወጣ የኢየሱስን ስም የሚያስጠራ ሆነ፣ በኢየሱስ እንጂ በውርደት አላያገኛችሁም፣ በህመም አላገኛችሁም። በወንጌል ምክንያት የተሰደዳችሁት ደስ የሚል። አሁን ደግሞ ዲላ ደስ አይልም፣ በእጇን ከፍታ ተቀበለች። እስቲ ለዲላ ምድር ጌታ ይባረክ። በወንጌል ተሰዳ መጣች። ከወሎ ነው የተሰደድሽው? ከደሴ ነው የተ አካባቢ አሁን እኛ ስደት ያለበት ቦታ እዛ ምድር ላይ ሶስት ጊዜ ኮንፈረንስ አድርገናል፣ ቸርች እኛ ተክለናል፣ እዛ ብዙ ስደት ተነስቷል። ሶስት ጊዜ አድርገን ፕሮግራም ወደ አንድ ሺህ ስምንት መቶ ሰዎች ነው ጌታ ያገኙት። ያው እሷ ምስክር አለች። አይተሻል አይደል? አዎ። እኔ ቄስ ልጅ ነኝ። ኢሳ ማርያም ሰባት በሬ ነው ሲስተር የምታ የምትገብረው ከዛ መካከል አምኜ ስወጣ በጥይት ነው ወንድሜ የሳተኝ። አራት ቀን ሬሳ ጠብቅ ያለሁ እሷን ማለት ነው። በመርፌ የተወቅታና እግዚአብሔር መቼም መልካም ነው። እሱ ይበልጣል ብዬ ቤት ነበረ ትቼ ተሰድቼ ነው የመጣሁት። እግዚአብሔር ግን ትልቅ አምላክ ነው። እኔ ደግሞ ማምኑ አሁን ከዚህ በኋላ ሰው ወደ ዲላ ምድር ተሰደች ውጭ አይመጣም። ስሙኝ፣ ስሙኝ። ከዲላ ምድር ደግሞ ወጣቶች ይነሳሉ። የሰሜን ምኑ ምድር ይወርሳል ይወርሳሉ ይወርሳሉ የማይፈሩ ለእንጀራ ለምግብ፣ ለመጠጥ ለመኪና ማይኖሩ በክርስቶስ ወንጌል ማይደራደሩ የኢየሱስን ኃይል የሚገልጡ በዲላ ምድር ይነሳሉ። ለኢትዮጵያ መፍትሄ ይሆናሉ ይሆናሉ። ለኢትዮጵያ ቤተ ክርስቲያን፣ ለኢትዮጵያ ፖለቲካ፣ ለኢትዮጵያ ምድር መፍትሄ ይሆናሉ። በኢየሱስ ውሰዷ አሜን ብላችሁ ውሰዱ አሜን ብላችሁ። አሁን እኔ ይውላችሁ ሁሉ በሁሉ ነገር ስናገር አሁን ትንቢትን ስናገር እዚህ ቦታ ላይ ስለ ከፍታ ስለ ምድራዊ ፖለቲካ እንደገና ስለ ስለ ስራ ስለ ሁሉም ነገር ስናገር በስጋት ይዩት፣ ቋንቋውን በመንፈስ ተመለከቱት። የእግዚአብሔር ልጆች ኢምፓወር ተደርገው ልክ እንደነ ዳዊት በሁሉ አቅጣጫ ሲሰማሩ፣ ከፍታውን ሲይዙ ምሪቱ በወንጌል በአንዴት ትጥለቀለቃለች። እሺ ቁጭ በሉልኝ። ባጭሩ ምን አደረካት እቺን ብላቴና አ ወደዚህ አስጠጉልኝ። ምን አደረካት? ምን አደረካት? ምን ልታረጋት ነው? ልትገላት? አው ምን ክፉ ነገር አደረካት? እሷን በሽታ የማታውቀውን ወባ ምናምን ተብሎ በሽታ አስቀመጥክባት። አንተ ግን ማን ማን ትባላለህ? ውስጥ ሟርት ሟርት ሟርት ነህ። ከየት አካባቢ ከአማራ ክልል። የት ሀገር? ደሴ። እሷ የኢየሱስ ናት። ከዚህ በኋላ ሶስት ጊዜ ጩና ወደ ጥልቅ ሂድ ሂድ ዳይ ድጋም የመጨረሻ ሃሌሉያ! ክብር! እልልታ ጭብጨባ ኢየሱስ። ማነው ስምሽ? ቅድስት። ነፃ ወተሻል ተሻል። አሜን! ሃሌሉያ! ክብር ይገባል። ኢየሱስ አንተ በየተሰድቼ

ውሃው ምንድን ነው? ቆሻሻ ነው? አይ ንጹህ ነው፣ ቧንቧ ውሃ ነው። ኦኬ እዚህ በኋላ ጌታ ነጻ ወጥቶሻል፣ በርቺ። እሺ የጌታ እሳትና ኃይል አንቺ ላይ ይሁን። አሜን። ኢየሱስ